ቅዱስ ቅዱስ ቅዱስ ተብሎ የምትመሰገን የሰራዊት ጌታ ያለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት፣ ለዚህ ደቂቃ ስላደረስከን እናመሰግናለን። የቅርባ የጌታችንና አምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና ና ርቶ ጠብቆ አቅርቦናልና አጽንቶ ጠብቆናልና እስከዚህ ሰዓት አዱሶናልና ና አሁኑ ክበት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ መስጦን ሰላም ሁሉን የሚይዝ አምላካችን እግዚአብሔር የጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ስለስራው ሁሉ በስራ ሁሉ ውስጥ እናመሰግንሃለን። ሰውረህናል፣ እናርተ ጠብቀህናል እና ወደ አንተ አቅርበህናል፣ እንጠብቀ አጽንተ ጠብቀህናል፣ ከዚህ ሰዓት አድርሰህናል እና እናመሰግንሃለን። አቤቱ ጌታችን ስምህ በምድር እጅግ ተመሰገነ፣ ምስጋና በሰማያት ላይ ከፍ ከፍ ብሏል እና ከህፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀ። ስለ ጠላት ጠላትንና ግፈኛውን ታጠፋው ዘንድ የጣቶችህን ሰርካቱን ያለን ታስበው ዘንድ የሰው ልጅ ምንድን ነው? ከመላይ ጥቂት አሳነስከው በክብር በምስጋና ዘውድ ከለሉ እጆቹ ስራ ሁሉ ላይ ፎሞ በኪሩቤል ላይ የምትኖር አምላካችን ወይ በመላይ ዘንድ ትከብራለህ፣ ትመሰገናለህ የተቀደሰ ማደሪያው ከሆነው አዳራሽ እንገባ ዘንድ ያደርገን አንተ የምስጋና ቅዱስና እናስብ ዘንድ የማይታየው ምስጋና እና ቅርብል ዘንድ የሁላችን መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብህን ጥቅምን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ጠብቅ። እግሮቻችን ከድጥ አይኖቻችን ከእንባ ሰኖቶቻችን ከኃጢአት ሞታድንን ከቀድሞ ጀምሮ ያገለገሉ ወዳጆችን ልመናስብ በአንተ ከዳኑት ጋር ቁጠርን። በአንድ ልጅ በእርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋራ። ዛሬም ዘዘውትርም ለዘላለም ዋሜን። ሁሉን የምትይዝ ጌታ ወይን ለምናለን ማልድሃለን በመላው ሌሊት እንደጠበከን ወደ ቀደሙን ብርሃን ዳግመኛ እንደደረስክን በሚመጣው ሌሊት ጠብቀን። ፍቅርን ያለ ኃጢአት ፈሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስዱ ሀዘን አድነን። ከአመፀኛና ከሀሰተኛ ሰው ጠብቀን። ሰው እንደመሆናችን የበደነው የተሰወረውን ይቀርበላንተ እግዚአብሔር ሰወዳጅነህና በአንድ ልጅ በርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ ዋሜን። አቤቱ እስከ መቼ ፈጸመ ትረሳኛለህን? እስከ መቼ ፊትህን ከእኔ ትመልሳለህን? እስከ መቼ በነፍሴ ያዘን እኖራለሁን? እስከ መቼ ልቤ ሁልጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ይታባያሉን? አቤቱ አምላኬ የተመለከተ ስማ፣ ለሞት እንዳያንቅላፍ ወይኖችን አብራቸው፣ ጠላቶች አሸንፉን እንዳይሉ፣ የሚያስጨንቁ ብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንኩ፣ ልቤን በማዳን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ። ለሎል እግዚአብሔርን ስም መዘምራሌ ሰጦታ መጀመሪያ ኢየሱስ ክርስቶስ የዓለምን ኃጢአት የምታርቅ የእግዚአብሔር በጋንዘነእና ይቅርበለን በአባት በጥበቡ መስፈርት ከሰማ ይወርዳልን? አንተ የፈጠርከው የማይተለዋጭ የሆነ ፍጥረትን ታደን ዘንድ በንፋስ ክንፍ የሚሄዱትን መላእክት ረቂቃን የሚያገለግሉትን የእሳት ንበልባል የሚያደርጋቸው ምድራዊቱ እንድትንቀጠቀጥ ያደርጋታል። ተራራዎቹን ይዳሰሳቸዋል፣ ይጨሳሉ። ዓለምን ያስካንታ አምላካችን እግዚአብሔር በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን እንደሳሰኛቸውን ጭንቁን ነገር የምታከል የተቸገረውን የምትረዳ እንዘን ዋርያት ጌጣቸውን ዳ ገንዘባቸው ተስፋ ላጡ ሰዎች የተስፋቸው ሙታን የምታነሳቸው ኢየሱስ ክርስቶስ ሆይ ጥበው የምትሆን አንተን እናመሰግናለን። ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደ ፊትህ ይድረስ። በመከራዬም ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል፣ በጠራሁህ ቀን ፈጥነህ ስማኝ። ዘመንም እንደ ጢስ አልቋልና አጥንቶችም እንደ ሳር ደርቀዋልና፣ ተቀሰብኩ ልቤም እንደ ሳር ደረቀ

አቤቱ ከክፉ ቀን መከራ ከጥፋት ሳቶ የታደነን ዘንድ ከክፉ ሰዎች የተንቆልቃቸው መከራ፣ አቤቱ አምላካችን በዚህ ሰዓት አድነን። ለምን ያስከ አምላካችን እግዚአብሔር አንተነ። አቤቱ አምላካችን ረዴት ስድነት የሚገቃ ዘንድ ነው እና ጌትነት የተማጸነ ሁሉ ባሪያህን ዳዊትን ከክፉ ጦርነት ያዳንከው ዳንኤልን፣ አናንያ፣ አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካሊዋንና ከመጠኛት ትውልድ አድነን። ነፍሳችንና ስጋችን በቸርነት ተጠብቅ። ቤተክርስቲያናችን በምስጋና በጸሎት በቅርነት ሃይማኖት ጠብቅ። አምላካችን ሆይ ይቅር በለን። አባታችን በሰው ላይ የምትኖር ወደ ፈተና አታግባን፣ ከክፉሉ አድነን እንጂ። ለሴጣን ከመሸነፍ ከመዋረር፣ ከመውደቅ አድነን። በየጊዜው እየሳቱ ያሉል ድቃሚ ላይ ስናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ጽላንተ ይገባል ከፍላ ከመንፈስ ቅዱስ ጋራ ዛሬም ዘዘውትርም ለዘላለሙ አሜን።

ለስግ የደህንነት አጣሁ ታመምኩ፣ እጅግም ተሰቃጭ ቅ ማሰብ ተሰጫዋለሁ። አቤቱ ፈቃድ ሁሉ በፊትህ ህጭበትም ከአንተ አይሰወርም። ልቤም የደነግጥብኛናጋር ሆነ ከበደበደበ ዘመዶችም ተስፋ ቆርጠው ተለዩኝ። ነፍሴም የሚሻት በረቱብኝ መከራ የሚፈልጉትያጠፉ ዘንድ በሽንጋ ላይ ይማከራሉ። እኔ ግን እንደማይሰማ ደንቆራፉ እንደማይከፍት ዲዳ ሆንኩ፣ እንደማይሰማ ሰው ባፉ መናገር እንደማቸው ሰሆንኩ። አቤቱ ተስማኝ የጠላቶች የመዘባበቻ አታደረገ ብያለሁ እና ግሪን ቢሰነካከል ወይ ብዙዳስሆኑ ጊዜ ነው። እና በደሌ እናገራለሁ፣ ስለ ኃጢአቴ እተክዛለሁ። ጠላቶቼ የሚበዙ ክፉን የሚመልሱልኝ ጽድቅ ስለተከተልኩ ይከሱኛል። እንደ ርኩስ በድንድ ወንድሞቻቸውን የመድኃኒቴ አምላክ ወይን ለመርዳት ፍጠን፣ ሁሉን የምትይዝ እግዚአብሔር ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ህጻናቶች ጨምሮ ሕይወታቸውን ስጣቸው። የደዌ መንፈስን ማድረቅላቸው ደዌን ሁሉ ህመም ሁሉ ከነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታደር ስቀወን ለማይ ሁሉም ግበኛ በርኩሳን መንፈስ የሚጨነቁትን አንተን አምነው የሚለምኑትን የሚማጸኑትን ነፃ አድርግ። የተጨነቀችውን እና የተቸገረውን ሰውነት ፍጹም እረፍት ሰጥተህ አሳርፍ።

አቤቱ ምረት ፈጥኖ በላያችን ላይ ትደረግ። የፊትን ብርሃን በሰውነታችን ላይ የሚያደን ምረቱ ይምጣ ስሰሸርነት ይገለጽ። አቤቱ ከክፍት ሁሉ ጠብቀን፣ ለተናገርከው ተቀበልን። በእኛና በአንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይቻልሃልና ቁጥር በሌለ በቦታ ሁሉ ስግድላለን። ከማችንን ትሸክማለህ፣ ኃጢአታችንን ትታገሳለህ። አምላካችን እግዚአብሔር አንተ መሐሪንና ሰጠኝ የለም። በለመለመ መስክ ያሳደረኛል፣ በረፍቷ ዘንድ አሳደረ። በሞት ጥላ መካከል እንኳን ሄድ አንተ ከእኔ ጋር ነህና ክፉን አልፈራን። በትን ምርኩዞ እነርሱ ያጽናኑኛል። በፊት የህይወት አዘጋጀልኝ፣ በሚያሰቃይ ሰዎች ፊት ለፊት ራሴን በዘይት ቀባ፣ ጽዋህም የተተረፈረፈ ነው። ያደረጋልም ምረት በህይወት የዘመን ሁሉ ይከተለኝ፣ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ነውና። አመስግኑት ምሕረቱ ለዘላለም ነውና። የጌቶቹን ጌታ አመስግኑት ምሕረቱ ለዘላለም ነውና። እርሱም ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሰራ ምሕረቱ ለዘላለም ነውና። ምረ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ታላላቅ ብርሃናትን የሰራ ምረቱ ለዘላለም ነውና ያስገምረቱ ለዘላለም ነውና ለጨረቃና ለከዋክብት ለጅትን ያስገዛችሁ ምረቱ ለዘላለም ነውና ከበኩራቸው ጋር ገብፅን የመታ ምረቱ ለዘላለም ነውና እስራኤልን ከመካከላች ያወጣ ምረቱ ለዘላለም ነውና በጸናችች በተዘረጋችም ክንድ ምረቱ ለዘላለም ነው የኤርትራን ባህር ፈጽሞ የፈለ ምረቱ ለዘላለም ነውና እስራኤል በመካከሉ ያሳለፈ ምረቱ ለዘላለም ነውና ፈርዖንና ሰራዊቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነውና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 ምስጋና ይገባል። ለአምላክ ለወንድሽ ለመቤታችን ለንጽሕት ለቅድስት ለድንግል ማርያምን ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዲያሳፈረን ስሙን ለማመስገን ያለገዝ እሱን ለማምለክ ያጸናን ዘንድ፣ መቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን ሁሉ አስተሰርይልን። በጌታችን መፈርፊ ጸሎታችንን አሳርጊልን። ይህንን ህብስት ላበላን ይህንንም ጽዋ ላጠጣን ምግባችን ሳችን አዘጋጀልን ኃጢአታችንን ሁሉ ለሳገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓትም ላደረሰን ለእሱ ለሁሉ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድማ ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። በእውነት የጸርቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ድንግል ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። በእውነት ለሰው ወገን አማራጭ የምትሆኚ አምላክን እንወለደች ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስሬ ዘንድ በልጅሽ ክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኚ ድንግል ሆይ ደስ ይበልሽ። የባህርያችን መመኪያ ወይ ደስ ይበልሽ። አምላካችንን አማኑ አማኑኤል ወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ የሆነች ታስሚዝ ኃጢአታችንን የሚሰረይልን ዘንድ ለዘላለሙ አሜን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምረቱንና ቸርነቱን ይላክል ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን ያለሚስል አገራችንን ሃይማኖታችንን አንድነታችንን ከጥፋትና ከመለያየት ይጠብቅልን እኛም ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ፣ ከድንገተኛ ሞት፣ ከቀሳፊ ሰይጣን ቅዱሱ ደጉ ሸሮ አምላክ እግዚአብሔር ሁላችንን ይጠብቀን። በህመም ውስጥ ለሚሰቃዩ ወገኖቻችን በየቤታቸው በየሆስፒታሉ፣ በየጸበላቱ የእግዚአብሔርን ማዳን የሚጠባበቁ በምሕረት እጁ ደርሳቸው ፈውሱን ጤናውን ያደላቸው ሰላሙን የሚሰጣቸው የሞሱና ማከፋፈል በወደዳቸው በመረራቸው በደጋጎቹ በና አብርሃም በና ይስሐቅ በና ያዕቆብ አጠገብ ያሳርፍልን። ያዘኑትንም ያጽናናልን። የታሰሩትን ያለበደላቸው ያለኃጢአታቸው ታስረው የሚንገላቱትንም ያስፈታልን። በስደት ዓለም ያላችሁ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያላችሁ ለእንጀራ ብላችሁ የተሰደዳችሁ የሚሄዱትንም የሚገቡትንም የሰላም መንገድ ያደርግላቸው። የበረከት መንገድ ያደርግላቸው ከእንቅፋት ከመሰናክል በጨካኞች እጅም ከመውደቅ ቅዱስ የሆነው ጌታ አምላካችሁን እግዚአብሔር ይጠብቃችሁ። አጽራሪ ቤተክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ቆምትን፣ አጽራሪ መመራን፣ አጽራሪ መመራንን ያሳቅስልን። ከቅድስት ቤተክርስቲያን የራቁ ከሃይማኖት ይወጡ ይመልሳቸው፣ ይሰብስባቸው፣ ለቃሉም ተገቢ አድርጋቸው። በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ስላ ለሌላችሁ ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ። ሰይጣን በሩን ዘጋባችሁ ቅዱስ ደጉጆሮ አምላክ እግዚአብሔር በሩን ይክፈትላቸው። ከቁሎሾቻችንን ቋጥሮቻችንን ይፍታልን። አባታችን እንደ ኃጢአታችን ብዛት እንደሰውነታችን ክፋት አይመልከት። እሱ ከሚያውቀው እኛ ከማናውቀው አደጋ መከራውላችንን የሚጠብቀን ስለ እናቱ ስለዚህ ስለ ድንግል ማርያም ብሎ ምሕረቱን ቸርነቱን ይላክልን ይቅርም ይበለን። ስለ ቅዱሳን መላይ ስለ ቅዱስ ቅዱስ ኤልያስ ስለ ቅዱሳን መላይ ስለ ቅዱሳን ነቢያ ስለ ቅዱሳን ሐዋርያ ስለ ቅዱሳን ሐዋርያ ስለ ቅዱሳን ስለ ቅዱሳን ስለ ህፃናቱ ብሎ ይማረን ይቅር ይበለን። አገራችን ውስጥ የገባውን የሰውን የሚያስፈርስ የሰውን ሕይወት የሚያስጠፋ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያለውን ጠራርጎ ብና አድርጎ ያጥፋልን እንደ ትቢያ ከእግራችን በታች ይጣልልን ሀገራችን የሚያስወግድልን ጦርነቱን የሚያፍርልልን የምሕረት አባት የይቅርታ ባለቤት ሰላም፣ ፍቅር ለሁላችንም ያድልን።

አገራችንን መሐሏን ገነት ግራቀኛ ናቶሾ ካሚክል አደርጎ ይጠብቅልን። በጸሎት አስቡን አትርሱም ብለው ያሳሰቡትን የማይረሳው የማይዘነጋው ጌታ አምላካችን እግዚአብሔር በቸርነቱ በምረት ሁላችንን የሚያስብን ምረቱን ቸርነቱን ይላክልን። አባቶቻችን ያወጣ ያጸና እኛንም በሃይማኖት እንድንጸና በምግባር እንደ ቅዱስ ለሆነ ጌታ አምላካችን እግዚአብሔር ይርዳን። የአባቶቻችን ጸሎታቸው የእናቶቻችን ጸሎታቸው የእመቤታችን ምልጃዋ የእሱ ቸርነት የመስቀሉ በረከት የቅዱሳን መላእክት ተራዳኢነት አይለየን። አሜን። አሁን ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ

በወልድ ወመንፈስ ቅዱስ አምላክ ዘላለም ስላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከጸሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰለበት ቀሩ ፍቅሩን የገለጸበት ስጋውን የቆረሰበት ደሙን ያፈሰሰበት የሞተበት መስቀሉ ክብርና ምስጋና ነሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የድንግል ማርያም የስራት ያደረገ ቀርኪዳ ልጆች የመስቀሉ አማኞች የቅዱሳን ወዳጆች ክቡራን አዛውንት አባቶቻችን ክቡራን አዛውንት እናቶቻችን ወንድሞቻችን እህቶቻችን ህፃናቶችንም ጨምሮ በሰበሰበን በወደደን በፈቀደን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። አሜሎ ለአምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለዚህ ሰዓት ለዚህ ደቂቃ እግዚአብሔር በሰላም በጤና ሁላችንንም አደረሰን። ያደረሰን አምላክ እግዚአብሔር ነው። ስለዚህ ሰዓት ያደረሰን ስሙን እንድንጠራ ክብሩን እንድንወርስ ያው ዛሬ ዘግይቻ ያለው እግዚአብሔር መስከ ያው ምን ይባላል አንዳንድ አባባል ለጋሽ ቀልብ የለውም ይላሉ መሰለኝ፣ እንደዚህ ያላሉ ያው ሩጫ ሰው ነው። ስለዚህ አሁን ሰው ድርሼ ወደ ቤተክርስቲያን ለመሄድ ነው ጸሎት ብቻ ነው ዛሬ ጸሎት ብቻ ነው። እና ያው እንግዲህ በዚያ ይተላለፍላችኋል። እንግዲህ ያው አባቶቻችን ጋራ አገልግሎት በረከት ለማግኘት በቤተክርስቲያን ማለት ነው ሳ እንደዚያ ይጀመራል። ያው እንግዲህ ጽጌ ስለሆነች ያው የምጾሙ ሰዎች ያው ትጾማላቸው ቤተክርስቲያንም ታድራላችሁ ማለት ነው በረከት ለማግኘት ነው። የነፍስ ድህነት የአንድም የስጋ ፈውስ ለማግኘት ስለሆነ እና በዚያ ደግሞ ዳኛለን ማለት ነው። ጸሎታችንን አድርሰናል። የእግዚአብሔርን ስም ጠርተናል። ስሙን ጠርተናል። ተሰባሰቡ መካከላችሁ ገኛለው ብሏል እና ስሙን ጠርተናል። ክብሩን እንድንወርስ የፈቀደልን የአባቶቻችን የደጋጎቹ አባት ቅዱስ ደጉ ቸሩ አላት እግዚአብሔር ይክበር ይመስገን። ቸርነቱ ምሕረቱ፣ ይቅርባይነቱ አይለየን አይራቀን። ሲበርቱ ነው ጧትም ማታም መንፈሳዊ ስለሆነ እግዚአብሔር ይመስገን። የተከታተላችሁ ያዳመጣችሁ ያላችሁት አባቶቻችን፣ እናቶቻችን፣ ወንድሞቻችን ገበ ቅዱሳን ሲነበብ ታዳምጣላችሁ። አንድ ሙያ ታቀርባላችሁ። ከዚያ በኋላ ትላላችሁ በዚህ ከእግዚአብሔር ይባርክላችሁ፣ ስትባሉ አሜን ትላላችሁ። አሜን ማለት ይደረግልኝ ይሆንልኝ ነውና፣ ስለዚህ ይህን በረከት በአራቱ አቅጣጫ ያገኛል የሰው ልጅ ማለት ነው። እኔም እናንተም እንባረካለን ማለት ነው። የቅዱሳንን ስም ሲጠራ እንደምታደምሙት ነውና ዛሬ ጥቅምት አንድ እንግዲህ በዚህች ጥቅምትን እንግዲህ እንጠቅምበት። ምን አደረግን ምን ሰራንበት? እግዚአብሔርን አሳዘን ወይስ እግዚአብሔርን አስደሰት? ቆም ብሎ ያስፈልጋል። ስለዚህ ጥቅምት በጥቅምት አንድ አጥንት ይላሉ አባቶቻችን ሲናገሩ። ጥቅምት እንግዲህ ጊዜው ሳያልፍ ወሩ ሳያልፍ ያው ከእግዚአብሔር ጋር የምንገናኝበት በረከት የምናገኝበት መሆን አለበታል። ስለዚህ ይህንን እንድናደርግ እግዚአብሔር ይዳን። ያው ላሊት እንግዲህ የምትከታተሉ ሰዎች ተከታተሉ እንግዲህ ሊቃውንቱ ይመትራል እሳት ነው ቀላል አይደለም እና ሄዳችሁ ደግሞ ሚበዳ ሁሉ ስለዚህ መኝታ የለም ቤተክርስቲያን መተኛ ጥሩ አይደለም ስንት ነው የሚያሳጥ ነው ስለዚህ የተኛ ሰው ችግር ነው አይደል ቢደቁጭ ላልቁጭ ከ ደግሞ ብድግ ብሎ እንደዚያ ነው የታደለው ማለት ነው። ስለዚህ ግልዘር መጠኛት ሌላ ችግር ይፈጠራል ማለት ነው። ለምን ካህኑ ጽናውን እያጨነ ሲመጣ ሰው ተገልብጦ ነው ያለው እንደ ቅጠል ረግፎ ማለት ነው። አባቶቻችን ግን ሲጮሁ ያድራሉ፣ ሊቃውንት ማለት ነው። አያችሁ እንግዲህ ቁጽ ስጦታ ኮነ ልዩ ስጦታ እና በእጅም በልልታም ማሸብሸብ፣ ማመስገን ያው ምስጋና ስለሆነ የሚናናሉ አይደል ያድራሉ። ታድራላችሁ። በረከት ነው እና እግዚአብሔር ከሁላችን ጋር ይሁን። የጻድቁ አባታችን ያወና ጋዊ እንግዲህ ስንት ቀን ቀረን? ጠዋት ተነጋግረናል አይደል? አስቀምጬላችኋለሁ ያሁን ጊዜችን ሳምንት። ያው ቃል የገባችሁ አባቶች፣ እናቶች፣ ወንድሞች እህቶች ያንን ቃላችሁን ፈጽሙ። የተናገርከው ከሚጠፋ የወለድከው ይጥፋ ይላሉ አባቶቻችን። ስለዚህ እኔ አሁን ሰዓትም ምን ቤተክርስቲያን መሄድ ያስፈልጋል፣ ጊዜ መሰብሰብ። ስለዚህ የሚተላለፈውም በዚያ ይተላለፍላችኋል። እግዚአብሔር ፈቃድ ሰላም። እግዚአብሔር ከሁላችን ጋር ይሁን። የእመቤታችን ምልጅዋ ቀርኪዳኗ አይለይን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን አሜን።